ቸኮል እስካለባችሁ ሕያውና ዘላለማዊ የሆነ እግዚአብሔር የሰጠንን ደብዳቤ ሁልጊዜ እለት ዕለት ዕለት መመልከት ነው። እሱ ማን ነው? ይህ የዜማ ትምህርት የተመስጦ ትምህርት ነው። ተመስጦ እንግዲህ አባቶቻችን ከፍጹምነት ጸጋ ሲደርሱ የሚሰጣቸው አንድ የምእመን ወይም የአንድ የክርስቲያን ጸጋ ነው። እግዚአብሔር ከሰጠው ጸጋ አንዱ ነው። ተመስጦ ማለት ምንድን ነው? በዚህ ምድር ሆኖ እግዚአብሔርን መመልከት ማለት ነው እና ቅዱስ ያሬድ እንግዲህ ከዚህ ጸጋ ደርሶ እግዚአብሔር አካል ከሕልውና ተገልጾለት፣ ሶስት አካላት በአንድ መለኮት ማለት ነው። ይህ ሁሉ ተገልጾለት እያመሰገነ የተናገረው ኃይለ ቃል ነው። ለዚያ ነው ዛሬም አባቶቻችን ሲያዜሙት እኛ ተመስጠን የምንሰማው ቅዱሳን የደረሱት ቃል ስለሆነ ነው። የእግዚአብሔር ቃል ሁልጊዜ ሲነገር ሰዎችን ወደ እሱ የመሳብ አቅም አለው። እንደተባለው ሁሉ ሕይወታቸውን በዛው በምናኔ እንዲሄዱ የሚያደርጋቸው ይህ የተመስጦ ቃል ነው። እና ምን አለ? ቃሉ ሲነገር፣ እንግዲህ ፀሐይና ጨረቃን ያስማማህ እንዳንተ ያለ መሐሪ ማን አለ? ፀሐይ የተባለ ጨረቃ የተባለ ምንድን ነው? ለምንስ እነዚህን አንስቶ ተናገረ? እንግዲህ ፀሐይ እንደምታዩት የሰማኩት እግዚአብሔር በን ተጸጋሁን ተይስተረጉም የህያላን አምላክ የሰራዊት ጌታ የቸርነት ባለቤት ስለማይነገር ስጦታው ስሙ የተመሰገነ ይሁን። እንዲሁም እናቱ እናታችን ቅድስተ ቅዱሳን ድንግል ማርያም መለኮትን በስጋ ያየንባት እናታችን ክብር ምስጋና ይድረስልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ንጹሐን መነኮሳት፣ የሰማይቱ የቅዱስ ጊዮርጊስ ስም እንደየክብራቸው መጠን ክብር ምስጋና ይድረሳቸው። ለእናንተም እንደሚገባ አባቶቼ፣ እናቶቼ እህቶቸ ወንድሞቼ ህፃናትን ጭምር በሀያሉና በገናናው በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምናደራችሁ እንደምናደራችሁ እንደ ሰዓት ቆያችሁ። አሚን ብለን እንድናመሰግነው የፈቀደልን ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በድጋሚ ስሙ የተመሰገነ ይሁን። እንግዲህ ለተወሰነች ደቂቃ ያህል አናሰለቻችሁም አንቆይም። ብዙ ማህሌት ያደራችሁ እና ደግሞ ሰንበትም ስለሆነ የተፈቀደው ደቂቃ ሰላሳ ደቂቃ ነው። ለሰላሳ ደቂቃ ያህል ጸሎት የምታደርጉም ምክንያቱም የመደሉ የግብ ጸሎት ይባላል። በወንጀል ሰዓት ወንጀል እየተነገረ የሚጸለይ ጸሎት ራሱ አምላካችን የተናገረው ስለሆነ የማይሰማ ከሆነ ደግሞ ምን መሆን አለብን? ወንጀሉን መስማት አለብን ማለት ነው እና ስለዚህ በምን የምንነጋገርበት የትምህርታችን ርዕስም የሆነው ቅዱስ ያሬድ በተናገረው በመዝሙሩ ይሆናል ማለት ነው። ምን ይላል? ከተናገረው ውስጥ አንዷን ኃይለ ቃል ለይተን ነው የምንማማር፣ ሰዓቱ ስለማያደርስ ሁሉንም። ፀሐየ ወወርሃ ዛስተዋደድከ ወመኑ መሐሪ ዘከማከ። ፀሐይና ጨረቃን አንድ ያደረግ እንዳንተ ያለ መሀሪ ማን አለ ይላል። ፀሐይና ጨረቃን አንድ ያደረግ እንዳንተ ያለ ማን አለ ይላል። እንግዲህ የእግዚአብሔር ቃል ትልቅ ለእኔና ለእናንተ የሕይወታችን ደብዳቤ ነው። እግዚአብሔር የሚያናግረን በቃለ እግዚአብሔር ነው። ሁልጊዜ እግዚአብሔርን እግዚአብሔር የሚፈልግ ሰው ቃለ እግዚአብሔር ብቻ መስማት ነው፣ ሌላ ነገር አያስፈልገውም። እንግዲህ ሰው ከወዳጁ ደብዳቤ ሲላክለት ይላል አቡነ ሽኖዳ እንዴት አድርጎ ወዶ እንደሚያነበው እለት እለት ሁልጊዜ ሚያችን የሚወዳትን ደብዳቤ ይመለከታታል፣ ይላል ህለታት። አንድ ቀን ለአባንጦንስ ቅዱስ ቆስጠንጢኖስ ደብዳቤ ላከለት ይላሉ። ንጉሡ ደጉ ንጉሥ ተማሪዎቹ የአባንጦንስ ተማሪዎች ደስ አላቸውና ከንጉሡ ደብዳቤ ተላከለት ብለው አባታችንን አከበረው ብለው ደብዳቤውን ለማያት በጣም ሲቸኩሉ እሱ ግን ምን አደረገው ደብዳቤውን ወደ ጎን አስቀመጠና ዝም ሲላቸው ምን ሆነ ነው እሱ እኮ ደግ ንጉሥ ነው የላከልን ደብዳቤ አትመለከትም እኛም መልእክቱን እስከምናውቅ ድረስ ቸኩለናል አሉት ይላል እሱ እንዲያውም ድግ ያደረገና ምን አላቸው መቸኮል እስካለባችሁ ሕያውና ዘላለማዊ የሆነ እግዚአብሔር የሰጠንን ደብዳቤ ሁልጊዜ ዕለት ዕለት መመልከት ነው እሱ ማነው አለ መጽሐፍ ቅዱስ ነው ስለዚህ እንደ ማርና እንደ ስንኳር የሚጣፍጠኝ ቃል እግዚአብሔር ዕለት ዕለት ከማየት ለዚህ ይቸኮላል እንጂ ማንም እንደኔና እንደናንተ እንደ አበባ አረጋፊ የሆነ ሰው የላከውን ደብዳቤ ለማየት እንዲትቸኩላላችሁ ብሎ ፍላጎታቸውን ገታና ከዚያም በኋላ ደብዳቤውን ተመለከተው ይላል። እና ቃለ እግዚአብሔር ሁል ጊዜ የሚነግረን የው እዩት፣ ሰማዩን ቀና ብላችሁ እዩት። ህዋ ነው፣ በዚህ ግን እግዚአብሔር ሞልቶ አለ። ወደ መቅደሱም ተመልከቱ ታያላችሁ፣ በዚህ እግዚአብሔር አለ። ከኔና ከእናንተ ጋርም እግዚአብሔር አለ። ግን ምን አንለው? ማየት አንችልም። ማየት የምንችለውና ከእሱ ጋር ለዘላለም አድሮብን እንዲኖር የምናደርገው ምን ሲሆን ነው? ሁልጊዜ ጊዜ ቃለ እግዚአብሔርን በመስማት በመስማትና ለህይወት በመጠቀም ነው እና ቅዱስ ያሬድ የተናገረውን ቃል ትርጓሚዋ ምን እንደሆነች ባጭሩ ተናግረን እስከምንጨርስ ድረስ ጆሮዋችን ከቃለ እግዚአብሔር ጋር እንድናደርግ እና ምን አለ ቅዱስ ያሬድ። እንግዲህ ከቤተ ክርስቲያን አንዱ ሀብት ምንድነው? የዜማ ትምህርት ነው። ይህ የዜማ ትምህርት የተመስጦ ትምህርት ነው። ተመስጦ እንግዲህ አባቶቻችን ከፍጹምነት ጸጋ ሲደርሱ የሚሰጣቸው አንድ የምእመን ወይም የአንድ የክርስቲያን ጸጋ ነው፣ እግዚአብሔር ከሰጠው ጸጋ አንዱ ነው። ተመስጦ ማለት ምንድ ነው? በዚህ ምድር ሆኖ እግዚአብሔር መመልከት ማለት ነው እና ቅዱስ ያሬድ እንግዲህ ከዚህ ጸጋ ደርሶ እግዚአብሔር አካል ከህልውና ተገልጾለት ሶስት አካላት በአንድ መለኮት ማለት ነው። ይህ ሁሉ ተገልጾለት እያመሰገነ የተናገረው ኃይለ ቃል ነው። ለዚያ ነው ዛሬም አባቶቻችን ሲያዜሙት እኛ ተመስጠን የምንሰማው ቅዱሳን የደረሱት ቃል ስለሆነ ነው። የእግዚአብሔር ቃል ሁልጊዜ ሲነገር ሰዎችን ወደ እሱ የመሳብ አቅም አለው እንደተባለው ሁሉ ስለዚህን የናንተም እናንተም ዛሬ በተመስጦ የምንሰማው የምንሰማው በተመስጦ የተነገረ ቃል ስለሆነ ነው። ለዚያ ነው ዛሬም አባቶቻችን ቅዱሳት ትርጓሚያት መጻሕፍትን ትርጓሚያቸውን ካዩ በኋላ ወደ አቋቋሙ ወደ ዜማው ሲሄዱ ህይወታቸውን በዛው በምናኔ እንዲሄዱ የሚያደርጋቸው ይህ የተመስጦ ቃል ነው። እና ምን አለ ቃሉ ሲነገር፣ እንግዲህ ፀሐይና ጨረቃን ያስማማህ እንዳንተ ያለ መሀሪ ማን አለ? ፀሐይ የተባለ ጨረቃ የተባለ ምንድን ነው? ለምንስ እነዚህን አንስቶ ተናገረ? እንግዲህ ፀሐይ እንደምታዩት የፀሐይ ርቀት ከኛ ምን ያህል ነው? የፀሐይ ርቀት ከኛ 500 ክንድ ነው ያለችው በመላኩ ክንድ አምስት መቶ ክንድ የሰማችሁ ነው አይደል? ፀሐይ ከኛ አረቃ ያለችው በመላኩ ክንድ 500 ክንድ ነው። ከዚህ እስከ ጠፈር እንደምታውቁት አንድ ሺ ክንድ ነው በመላኩ የመላኩ አንዱ ክንድ በእኛ መቶ አርባ አራት ክንድ ነው። የመላኩ አንዱ ክንድ በእኛ መቶ አርባ አራት ክንድ ነው። ስለዚህ ከዚህ እስከ ሰማይ አንድ ሺህ ክንድ ከሆነ ፀሐይ በመካከል ላይ ምናለች ማለት ነው አምስት መቶውን ክንድ ወደ ላይ ትታ አምስት መቶውን ክንድ ወደ ታች ትታ በመካከል ላይ ትዞራለች። እንግዲህ ፀሐይን ያለበትን ምንድ ነው? ፀሐይ ብሎ የጠራት ምንድን ነው? ፀሐይንስ ለይቶ ከዚህ ላይ ያነሳት ቅዱስ ያሬ ለምንድነው የሚለው ነው። ምን እንግዲህ ስለዚህ እቺ ፀሐይ የእስክንድር አባት ቅዱስ ፊልጶስ እንደተመለከተው በቅቷል። ከብቃቱ የተነሳ የቀመር መጻሕፍትን ጽፎ አስቀምጦልናል። እሱ እንዳየው ከለታት አንድ ቀን ከብቃቱ የተነሳ ወደ ላይ ወደ ሰማይ ሲመለከት እስከ ጽራሪያ ወደ ታች እስከ በርባሮስ አየ ይላሉ እንግዲህ። የቁጥር አባ ባለመጻሕፍት ታሪኩን ሲናገሩ ከለታት አንድ ቀን እንዲህ ሲመለከት መላይክት ፀሐይን እያሽከረከሩ ወስዶ አምስት ቸክሮስ አሳልፈው ከዚያኛው ሲደርሱ ያሳረፉና ቅዱስ ቅዱስ ቅዱስ እግዚአብሔር ጸባወት ፍጹምሩ ሰማያትን ወምድረ ቅድሳተ ስብሐቲከ የሃያላን ጌታ ሕያው ልዩ ክቡር የምትሆን እግዚአብሔር ሆይ ቅድስናህ በሰማይም በምድርም የመላ ነው እያሉ ሲያመሰግኑ አየና፣ እኔስ እንዲህ ተገልጾልኝ አመሰግንሃለሁ። ስለዚህ ያችን አንድ አንድ ሰዓት አምስት ቸክሮስ ሲያልፍ አንድ ሰዓት ነው የሚያመሰግን የሚሆነው፣ ያችን ሰዓት እያየ ሲያመሰግን ስለነበረ እኔ ይህ ተገልጾልኝ አመሰገንኩ፣ ሌሎቹስ እንዴት አድርገው ያመስግኑ ሲል ይህን ቀመር ገልጾ ሀሳብ ላይ የሚባለውን ባሎን ጽፎ አስቀምጧል። ይ ጻድቅ አባትና ሲመለከት ታዲያ እንዴት አድርጎን ያያስ ፀሐይን 9900 የሐሳብ መስመሮች ማለት ነው ቻክሮስ ኦዞን የሚባለው ማለት ነው። 6600 ከምስራቅ ወደ ምራል፣ 3300 ከሰሜን ወደ ደቡብ ተሰምረው አየ ይላል በዚህ አድርጋ እንግዲህ ፀሐይ በምስራቅ ወጥታ በምስራቅ በምዕራብ ስትገባ እንዲህ እየተመላለሰች በዚህ በዘጠኝ ሺህ ዘጠኝ መቶ መስመሮች ስትመላለስ ትኖራለች ማለት ነው። ጨረቃ ደግሞ ይህን እየተከተለች እዩት እንግዲህ ጨረቃ ይህን እየተከተለች የጨረቃ ተፈጥሮዋ ከውሃና ከነፋስ ብቻ ስለሆነ ሙቀት ስለሌላት ከፀሐይ ብርሃኗን እየተቀበለች ፀሐይን እየተከተለች ስታበራ ትኖራለች ማለት ነው። እንዲያው አይሆን ብሏት ከለታት አንድ ቀን ከፀሐይ ብትርቅ ብርሃኗ ጠፍቶ ጠፍ ትሆናለች ማለት ነው። እስከ አስራ አምስተኛው ቀን ወደ ፀሐይ እየቀረበች ስትሄድ ምን ትሆናለች? ብርሃን እየሰበሰበች ጨለማውን ታበራለች። ከአስራ አምስት ቀን በኋላ ከፀሐይ እየራቀች ስትሄድ ምን ትሆናለች? ብርሃኗን እየቀነሰች በመጨረሻው ዕለት ፈጽማ ምን ትሆናል? ጨለማ ትሆናለች ማለት ነው እና ፀሐይና ጨረቃን ያስማማ ያለ ቅዱስ ያሬድ፣ ፀሐይ ብርሃኑን ለጨረቃ እየሰጠ ጨረቃ ብርሃኗን ከፀሐይ እየተቀበለች እንዲህ አድርገው ዓለምን ለሰዎች ሲያስደስቱ ይኖራሉ፣ እያበሩ፣ እያበሰሉ ውርጩን እያስለቀቁ ንጽህና እየሰጡ ይኖራሉ ብሎ ቅዱስ ያሬድ ተናገረው። እና ፀሐይ የተባለችው ምንድናት ስንል ወንጌል ናት። ፀሐይ የተባለችው ወንጌል ናት። ወንጌልን ፀሐይ ለምን አላት ሲባል በወንጌል እንግዲህ በፀሐይ ስንት መስመሮች አሉን? ያለ ዘጠኝ ሺ ዘጠኝ መቶ መስመር አለ ብለናል። በወንጌል ደግሞ ስንት ቃል ያለ ይመስላችኋል? ስንት ቃል ያለ ይመስላችኋል? አባቶችን እናቶች በወንጌል ስንት ቃል መጽሐፈ ልደቱ ለእግዚነ ኢየሱስ ክርስቶስ ከሚለው ማቴዎስ፣ ብስራተ ማቴዎስ ምዕራፍ አንድ ከቁጥር አንድ ጀምሮ እስከ ዮሐንስ ወንጌል ምዕራፍ 21 ድረስ መጨረሻው ላይ ሶበሰ ተጽፈ ኩሉ ለላሃዱ እያንዳንዱ ተጽፎ ቢሆን ዓለም ጥቀም እያግመሮ ለመጻሕፍቱ ዘተጽፈ የተጻፈውን መጽሐፍ ዓለም ባልቻለውም ነበር እስከሚለው ያለው ኃይለ ቃል ቃላቱ ማለት ነው። አንድ ሁለት እያሉ ቃላቱ ብቻ ዘጠኝ ሺ ዘጠኝ መቶ ናቸው። ዘጠኝ ሺ ዘጠኝ መቶ ቃላት ናቸው አባቶቻችን በትርጓሜ አስቀምጠውታል። ይህ ዘጠኝ ሺ ዘጠኝ መቶ ቃላት እንግዲህ እግዚአብሔር እንደምታውቁት አባቶቻችን አዳምና ሔዋንን የጨለማ መጋረጃ ጋርዶ ስቃይ አጽንቶባቸው ሳለ ምን አድርገዋል? ግብርናታቸውን ጽፈው ሰጠው ነበረ። ይህ ግብርናት ምን የሚል ነበረ? አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ አገልጋይ ነች የሚል ነበረ። ስለዚህ ያ በአደረው ጨለማ የጨለማ ጋርዶባቸው የተባለ የአደረውን በራሱ የተጠቀለለበትን ጨለማ ነው በአዳምና በሔዋን ላይ የጋረደባቸው ያ ጨለማ ምን መሰላችሁ? አለማወቅ ነበረ ያደረው ጨለማ። ዕለተ እሑድ ማን ፈጠረን እያሉ መላይክ ሲጨነቁ ባደሩበት በዚያ አለማወቅ ጨለማ ጠቅሎሱን በርባሮ ስለጣለው ያን አለማወቅ ጨለማን በአባቶቻችን በአዳምና በይኋን ላይ አምጥቶ ፈጣሪያቸውን እስከ መካድ ድረስ ደርሰው በዚያ ዓለም ሲጨነቁ ሲጠበቡ ይኖሩ ነበረ። ስለዚህ ያ እለት ደረሰና ተስፋ የሰጠው ለአዳም ለአባታችን ተስፋ የሰጠው እግዚአብሔር ቃሉ የማይታበል ሰዓቱ ሲደርስ ከድንግል ማርያም ተወልዶ ወንጌልን ሰርቶልናል። ይቺ ወንጌል ፀሐይ ናት። ስለዚህ ወንጌልን ሲሰጠን ዘጠኝ ሺ ዘጠኝ መቶ ቃላት አሏት ብለው አባቶቻችን ቆጥረው በኋላ መናፍቃን ሲነሱ እንዳይቀንሱት ማለት ነው ዘጠኝ ሺ ዘጠኝ መቶ ቃላት ጽፈው አስቀምጠውልናል። እንግዲ እዩት ወንጌል ፀሐይ ከሆነች ፀሐይ ወንጌል ከሆነች ጨረቃ ደግሞ ማን ነው ማለት ነው? የሰው ልጅ ነው የሰው ልጅ ነው ጨረቃ። ከወንጀል እዩት ከፀሃይ ብርሃኗን እየተቀበለች ታበራ ትኖራለች። ቢሆን ቢሆን ቢቻለን ቢቻለን ዘጠኝ ሺህ ዘጠኝ መቶውን ቃላት ይዘን ፀሃይ መሆን ወንጀላውያን መሆን። አባቶቻችን ወንጀልን በህይወት ሲኖሩት ምን ተብለዋል? አንትሙ ብርሃኑ ለዓለም ማቴዎስ አምስት ላይ እናንት የዓለም ብርሃን ናችሁ። ስለዚህ ለዓለሙ እንዲያበሩ ሆኑ ማለት ነው። ካልተቻለን ደግሞ እንደ ጨረቃ ከፀሐይ እየቀነስን ደግሞ ዘጠኝ መቶ በሆነ ብርሃን ባንመላለስም እንደ ፀሐይ ባናበራም እንደ ጨረቃ ደግሞ ምን ማድረግ አለብን? የተወሰነ ብርሃን ይዘን መጥተን እንድናበራ ካልቻልን ደግሞ እንደ ከዋክብት። ከዋክብት ደግሞ የተወሰነ ብርሃን ይስባሉ። ደግሞ ከፀሐይ እንግዲህ ከፍ ብላ ፀሐይ አለች፣ ዝቅ ብሎ ደግሞ ጨረቃ አለች። ከዚያ በታች ደግሞ ምን አሉ? ከዋክብት አሉ። እንደዚህ ነው ስርዓተ ዑደታቸው። ከዚያ በታች ደመናት አሉ። ከዚያ በታች ታላላቅ ተራራዎች አሉ። ይህ ነው የዚህ የሰማይ ርቀት። እዚያ በላይ ጠፈር ነው መጨረሻ ምን ነው እና እንዲህ አድርገው ከፀሐይ ብርሃን እየሳቡ ይህን ዓለም ሲያበሩ ይኖራሉ። ክርስቶስ ደግሞ ወደዚህ ዓለም ህገ ወንጌል በመላእክት ዓለም ያለች ናት። የአንተን ወደ ምር ስንወር ተከትሎን መጥቶ ደግሞ ህገ ወንጌልን ሰርቶልን ሄደ። ስለዚህ ቢቻለን ቢቻላችሁ ሁሉን ዘጠኝ ሺ ዘጠኝ መቶ ቃላቱን ይዛችሁ እንደ ፀሐይ አብሩ ካልተቻላችሁ ደግሞ ምን አድርጉ እንደ ጨረቃ እየቀነሳችሁ ከፀሐይ ጋር እየተከተላችሁ እለት እለት ወንጌልን እየተመለከታችሁ እንደ ጨረቃ በመጠናችሁ ኑሩ ሲል ይህን ቃላት ትወልናል ቅዱስ ያሬድም የተናገረው ወንጌልንና የሰው ልጅ እንዲያርገ አስማምተ የፈጠርክ እንዳንተ ያለ ቸርማን አለ ብሎ የተናገረው በወንጌል ስጦታ ነው በወንጌል ስጦታ የእግዚአብሔር ቸርነቱ ይገለጥበታልና እና ይህን እንዳንመለከት መጻሕፍትን እንዳናይ ዕለት ዕለት እኛን ወዘይት ጋባ ምስሌ ምስሌ ይዘርወን ማቴዎስ 12 ቁጥር 30 ላይ ከእኔ ጋር በቦታ በቅዳሴ አንድ የማይሆን ዲያብሎስ በምእመናን ላይ እንዳላድርባቸው ሁልጊዜ ይበትነኛል ብሎ ቅዱስ እግዚአብሔር ራሱ እንደተናገረ ዕለት ዕለት እኛን አይምሯችን ያጥበናል ማለት ነው። እንግዲህ እግዚአብሔር የምዕመናንን አሁን ሰይጣን ምንድን ነው? እግዚአብሔርን አይበትነውም። የምዕመናንን መበተን ለራሱ ሰጥቶ ተናገረ። ቅዱስ ጳውሎስ ክርስቲያኖችን እያሳደደ ሲሄድ በመብረቅ አስደንግጦ ሳውል ሳውል ለምን ትሰድደኒ ሳውል ወይ ለምን እኔም ታሳደኛለህ አለ። የምዕመናንን ስደት ለማን አድርጎ? ለራሱ አድርጎ። አንድ ሰው አንድን ክርስቲያን ሲያስቀይም እግዚአብሔርን እያስቀየመ እንደሆን ማወቅ አለበት። ሲገለውም እግዚአብሔርን እንደሆነ ሲያሳደው እንደዚህ ምክንያቱም እግዚአብሔር አካሎቹ ስለሆን አንድን ክርስቲያን አንድ ሰው ሲያሳድ ክርስቶስን እንዳሳደደ ቆጥሮ ማሰብ አለበት። ቅዱስ እግዚአብሔርን ቅዱስ ጳውሎስን እንዲህ ያለው ለምን ታሳድደኛለህ ያለው ከዚህ የተነሳ ነው እና አሁን በምእመናን ላይ እንዳላድርባቸው ይበትነኛል። በቅዳሴ በቦታ አንድ ያልሆነ ዲያብሎስ ይበትነኛል ያለው ምዕመናን ከክርስቶስ መለየታቸው ነው። የሚበትነን እንግዲህ እግዚአብሔር ቃለ እግዚአብሔርን ባለመስማት ነው ዲያብሎስን የእናንተን ከእግዚአብሔር ጋር አንድ እንዳንሆን የሚያደርገን አንዱ ምንድን ነው? ቃለ እግዚአብሔር እንዳንሰማ፣ ቃለ እግዚአብሔር እንዳንመለከት፣ ወንጀልን እንዳናነብ፣ ያነበበውን ቢኖር በእውቀትና በስሜቱ እንዲመራ ማድረግ፣ መንፈሳዊ ሰው እንዳይሆን ማድረግ። መንፈሳዊ ሰው ማለት እንዴት ያለ ነው? እውቀቱንና ስሜቱን ምን ሲመራለት፣ መንፈሳዊነት ሲያሸንፈው፣ እውቀቱንና ስሜቱን መንፈሳዊነት ሲመራለት፣ ያ ሰው መንፈሳዊ ነው ይባላል። በቀር እውቀትና መረጃ ብቻ ምን አይሆንም፣ ለሃይማኖት አገልግሎት አይሆንም። ወይም ሮሰ ሰናይት ለኩሉ ዘይገብራ እውቀት ለሚያደርጋት መልካም ናት። የት ላይ ነው እንደምን? ምሳሌ አንድ ቁጥር አንድ ላይ እውቀት ለሚያደርጋት ሁሉ ምንድን ናት? መልካም ናት። ለተጠቀመባት ሰው ነው እንጂ ዝም ብሎ ስለነበነበና ሸምዶ ስለያዝን ብቻ ምን አይሆንም እውቀት ለሃይማኖት አገልግሎት አይሆንም መንግስቱን ማያወርስም እና አንደኛው የሚለየን ነገር ምንድን ነው ቃለ እግዚአብሔር እንዳንሰማና መጽሐፍ ቅዱስ እንዳናለ ይህም የሆነውን እናያለን ያለን ታያላችሁ ነፍሰ ገዳይ ልጅ ተፈራ ዛሬ በሃይማኖት ትልቁ ህግ ማነው አትግደል የሚለው ነው ስለዚህ አንደኛው ባስተዳደግ፣ ሁለተኛው በክፍ ጓደኛ፣ መጨረሻው ደግሞ በጠማማ ልብ፣ አራተኛው ደግሞ በሰይጣን ሴራ ምክንያት የሰው ልጅ ከመጽሐፍ ቅዱስ እየራቀ ሲሄድ ከእግዚአብሔር ሕግ እየወጣ ይሄዳል እና እግዚአብሔር እጅ እሱ ግን ሰው እንዲርቆ ሲመጣ መጀመሪያ ማቴዎስ አሁን ዛሬ በቅዳሴው ከተነበው ቁጥር 22 ላይ ስትመለከቱ ከዚህም በኋላ ጋኔን እውርና ደንቆሮ ያደረገው ሰው አመጡለት ይላሉ። ደንቆሮና ዕውር ያደረገውን ሰው አመጡለት ሲሉ እግዚአብሔር መጀመሪያ በማየትና በመስማት እንድናምን ያደርገናል። በማየትና በመስማት እንድናምን ካላደረገ በታምራት ይስባል፣ በራእይ ይስባል፣ በህልም ይስባል። ወደኛ እንድንመጣ ወደሱ እንድንቀርብ ያደርጋል። ይህን ሁሉ ካልተቀበልነው ግን የመጨረሻው ሁሩ ምን ነው? ርጉማን እናንተ ርጉማን ከኔ ራቁ ለሰይጣንና ለሰራዊቶች የተዘጋጀ እሳት የዘላለም እሳት አለ፣ ወደዚያ ውደቁ እንባላለን። በምን በምን ሆኖ? ቃሉን መጥቶ አስተምሯል። በማየት ያመኑ አሉ። ካላመኑ ደግሞ ሐዋርያትን ሹሞ መምራንን ሹሞ ሂዱ አስተምሩ፣ ጽፋችሁ ስጧቸው ብሎ ሰጠን፣ በመስማት እንድናምን አደረገ። ከዚያ አልመለስ መለስ ያሉትን ደግሞ በራእይ ይመልሳል። ለምሳሌ ማንም መልሷል። በራእይ ዮሐንስ ወልደ ማርያምን መልሷል። ዮሐንስ ወልደ ማሪት የሚባል ማሪት ማለት ምንድን ነው? ካህን ጠንቋይ ማለት ነው። እንግዲህ የጣዋቱ አገልጋይ ልጅ ነው። በህፃንነቱ አባቱ ካህን ሆኖ ካህን ማለት እንግዲህ አገልጋይ ማለት ነው። ክህነቱ ደግሞ ማንን ነው የሚያገለግል? ጣዋት። ጣዋት ማለት ደግሞ ከእንጨት የተጠረበ ያን። ወደዚያ ወደ ጣዋቱ ሊሰዋ ሲሄድ ህፃኑን ይዞት ሄደ ይላል። ይዞት ሄደና እሱ ድንጋዩን እስከሚረበርም፣ እንጨቱን እስከሚፈልጥ ድረስ ህፃን ስለሆነ እንቅልፍ ይዞት ሄደ ተኛ። ወዲያውኑ ሰይጣን ራአይ ያያል ይላል። ራአዩ ምን ነበረ? ሰይጣን ከዙፋን ላይ ጥቁር ሰው ከዙፋን ላይ ተቀምጦ ዘውዱን ዘርግቶ፣ አንዱ ከሰራዊቱ አንዱ፣ እንግዲህ የሰይጣን ሰራዊት አለው አጋንንት ይባላሉ። ሰራዊቶቹ ተሰብስበው፣ አንዱ መጣና ንገርልኝ አለው ይላል። ግባ በለው አለ። ከየት መጣ? ከመንደር መጥቻለሁ። ምን ስታደርግ፣ ምን ይዘህ መጣ? ምን ስታደርጉ ለመጣ መጣ ሲለው ነገር ከተቆረጠ በኋላ በፍቅር የሚኖሩትን ባልና ሚስት፣ ባለ ትዳሮችን አለያይቻቸው መጣሁ አለ። በስንት ቀን አለ? በአስራ አንድ ቀን። ለዚህን ይህን ያለ ቀን ትቆይለት ሂድ፣ አስወጡት ብሎ አስወጣ። እዩት፣ ንቆት ማለት ነው። ንቆት በአንድ ቀን የማታስታቸው ብሎ ማለት ነው። እዩት፣ እንግዲህ ታውቃላችሁ አይደለም ትዳራችሁን እዩት። ደህና የሞቀው የተፈቶ ሲጀመር፣ መፍታት በህገ ወንጀል አልተፈቀደም። ታውቃላችሁ ማቴዎስ አምስት ላይ ያለውን ህግ እንመልከተው። እንደ ጨረቃ ከህገ ወንጀል እየራቅር ስንሄድ ግን ጨለማ እንሆንና አልጫ ይሆናል ህይወታችን ማለት ነው። እና እንዲያ ሲለው አስወጣው። ሌላ መጣ ደግሞ ግባ ተባለ። ሲገባ የት መጣ ተባለ ከደንበር። በምን ምን ይዘ መጣ ወንድም ወንድማማቾችን በደንበር ምክንያት በገንዘብ ምክንያት አጣልቼ አጋድ እየመጣው በስንት ቀን አለ? በ21 ቀን ያለ ሂድ ውጣ አስወጣ። ይህን ያለ ቀን ትለፋለህ ለዚህ ብሎ ማለት ነው። እዩት እንግዲህ ደግሞ ስለዚህ ደካማ መሆናችን እያወቀ ነው ማለት ነው። እኛ ደካማ መሆናችን አስወጣው። እዩት እንግዲህ ህገ ወንጀል እንዴት እያደረገ እንደሚያረቀ ነው። አንድ ሶስተኛ አራተኛውን መጨረሻው እንየውና፣ አንዱ መጣ ግባ ተባለ። ሲገባ የት ቆየ ሲባል ከገዳም ኑሮ የመጣው ምን ይዘመጣ? አርባ ዘመን በአት ዘግቶ የነበረውን መነኩሴ አስወጥቼ ግብረ ዓለም የዓለም ስራ አሰርቸው መጣው። በስንት ቀን ተባለ። እድሜ ልኩን ተዋግቼ አንተ ለአንተ ንግሥና ይገባል አለና ወርዶ ዙፋኑን ለእሱ ሲያስረክበው ዘውዱን ሲደፋለት ተመልክቶ ብድግ ቢል ራእይ ነው ለካ መነኮሳት ስቃያቸው የበዛ ክብራቸው ቢበዛ ነው ብሎ ያን ዓለም በራእይ ምክንያት ክርስቶስን አያውቆ የነበር ያን ህፃን ወጥቶ በበዓት በምድረ በዳ ብቻውን ሊኖር ወስኖ መንኩሶ ኖረ ማለት ነው እና በምን ጠራው? እግዚአብሔር በራእይ ጠራው። እንዲህ አድርጎ ወደ እሱ ያቀርባል። ፀሐይን ከጨረቃ ጋር እንዳትለይ አድርጎ፣ ፀሐይ ከጨረቃ ስትለይ ጨለማ ትሆናለች። የሰው ልጅ ደግሞ ዘጠኝ ሺ ዘጠኝ መቶ ቃላት ካሉት ከወንጌል ሲርቅ ጨለማ ይሆናል። የጨለማነት ምልክቱም የዲያብሎስ ምልክት ነው። ዲያብሎስም እንደምታውቁት ከክፉ ስራዎች ረራ የለው መልካም ስራ የለው መጨረሻውም እሳት እንደሆነ ታውቁታላችሁ። ዛሬም በእሳት ታስሮ አለ ነገም የዘላለም ገሃነምን ወርሶና የእሱ አበሮቹን ይዞ ይኖራል ማለት ነው እና ፀሐይ ወወርሃ ዛ አስተዋደድከ ፀሐይና ጨረቃን አንድ አድርገ ያስመማህ አንተ እንዳንተ ያለ መሐሪ ማን አለ ብሎ እግዚአብሔር የተናገረው ሰውንና ወንጀልን አንድ አድርገ ያስማማህ ይህ የቸርነት መገለጫ ነው። እና ዕለት ዕለት ወንጀልን እየተመለከት ወንጀላውያን እንድንሆን መልካም ፈቃዱ ይሁንልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።